የሕዝብ ተወካዮች ምክር ቤት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሕዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከማብራሪያቸው መካከል የኢትዮጵያ ኢኮኖሚ እድገት አንዱ ነው። ባለፉት ስምንት ወራት በዋና ዋና የኢኮኖሚ አመላካቾች ስኬቶች እንደተመዘገቡ የገለጹት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ሰው ሰራሽና የተፈጥሮ ችግሮች ቢያጋጥምም ባለፈው ዓመት ኢትዮጵያ ስምንት ነጥብ አንድ በመቶ የኢኮኖሚ ዕድገት ማስመዝገቧን ተናግረዋል። ይህንን እቅድ ስናዘጋጅ በይሆናል የገመት ናቸው አልፎ አልፎ ደግሞ ያልገመት ናቸው ሰው ሰራሽና ተፈጥሮ አደጋዎች በሀገር ደረጃም በዓለም አቀፍ ሁኔታም ያጋጠሙ ቢሆንም የዓለም አቀፍ ፋይናንስ ተቋማት ያለፈው ዓመት የሰብ ሰሐራ ሀገራት ኢኮኖሚክ እድገት አራት ነጥብ ሁለት ፐርሰንት እንደሚሆን ገምተው ነበር። ይሁንና በባለፈው ዓመት ሪፖርት እንደተመላከተው ኢትዮጵያ ስምንት ነጥብ አንድ ፐርሰንት የኢኮኖሚ እድገት አስመዝግባለች። በዚህ ዓመት ለሰብሳራ ሀገራት የተሰጠው ግምት ከአምናው እምብዛም የራቀ ባይሆንም ኢትዮጵያ ስምንት ነጥብ አራት ፐርሰንት ለማደግ አቅዳ ይህን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ከፍተኛ ግምት ከተሰጣቸው አምስት ዋና ዋና ሴክተሮች አንዱ የግብርናው ዘርፍን ያሉት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዘንድሮ ዓመት ብቻ በአነስተኛና በመካከለኛ የሚታዩ አርሶ አደሮች የሰብል ሽፋን ከ ሰባት ነጥብ ሶስት ወደ አምስት ሚሊየን ሄክታር ማሳደግ እንደተቻለም ተናግረዋል። ከፍተኛ ግምት ከተሰጣቸው አምስት ዋና ዋና ሴክተሮች አንደኛ የሆነው ግብርና የኢትዮጵያ ግብርና ከሌሎች ሀገራት የሚለየው አብዛኛው የእርሻ ማሳ በአነስተኛና መካከለኛ ደረጃ የሚታዩ አርሶ አደሮች የያዟቸው ወደ ኮመርሻል ፋርሚንግ ያላደገ በመሆኑ እነሱን ማዕከል ያደረገ ኢንተርቬንሽን ይፈልጋል። ለውጥ ለማምጣት ባለፉት አምስት ስድስት ዓመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል። ይሄ ትልቅ እመርታ ነው። የኢንዱስትሪ ዘርፍ ለማሳደግ በጠቅላይ ሚኒስትር ጽህፈት ቤት ስትሪንግ ኮሚቴ ተቋቁሞ ያሉ ማነቆዎችን ለመፍታት እየተሰራ ነው ያሉት ጠቅላይ ሚኒስትሩ ዶክተር ዐቢይ አሕመድ፣ በዚህም የውጭ ምንዛሪ የኃይል አቅርቦትና ሌሎች ችግሮች የተለዩ ስለመሆናቸው አብራርተዋል። ጠቅላይ ሚኒስትር ቢሮ ደረጃ ናሽናል ስትሪንግ ኮሚቴ ተቋቁሟል። የተቋቋመው ኮሚቴ ዋና ስራው ኢንዱስትሪን እንደ አንድ ፒላር ከኢንዱስትሪ ባሻገር ደግሞ በሰብ ሴክተር በሴክተር በፋብሪካ ደረጃ ምን አይነት ማነቆዎች እንዳሉ የሚለይና ድጋፍ የሚሰጥ ኮሚቴ ነው። ይህ ኮሚቴ ባለፉት አንድ ዓመት ገደማ በሰራቸው ስራዎች የለያቸው ዋና ዋና ማነቆዎች አንደኛው የውጭ ምንዛሪ አቅርቦት እጥረት ነበር። ለኢንዱስትሪ ግብአት የሚቀርበው የውጭ ምንዛሪ በበቂ ማቅረብ ባለመቻሉ በሴክተሩ ሊገኝ የሚገባው ውጤት እንዲቀዛቀዝ አድርጓል። ያን ለመቀነስ መንግስት ኢንተርቪን አድርጓል። ከፍተኛ ባይባልም መሻሻሎች አሉ፣ አቅርቦት አድጓል። ሁለተኛው ችግር የኃይል አቅርቦት ነበር። ኢንዱስትሪዎች ፋብሪካዎች ኃይል አቅርቦት ችግር ነበረባቸው። ይህን ለመፍታት በእያንዳንዱ ፋብሪካና በእያንዳንዱ በኢንዱስትሪ ስር ባሉ ሴክተሮች በተደረገ ጥናት መቶ ፐርሰንት በሚባል ደረጃ የኢነርጂ አቅርቦት ችግር ተቀርፎላቸዋል። በዚህም በዚህ አመት ለኢንዱስትሪ ሴክተር ብቻ የቀረበው ኢነርጂ ከ50 ፐርሰንት በላይ ከአምናው ጨምሯል። ሌላው በዘንድሮ ዓመት በኢንዱስትሪው ዘርፍ የቀረበው የኃይል አቅርቦት ከባለፈው ዓመት ጋር ሲነጻጸር ብልጫ እንዳለውም አብራርተዋል። የማምረት አቅማችን ስንጀምር 47 የነበረው በዘንድሮ ዓመት 61 ፐርሰንት ደርሷል። በጣም ትልቅ እመርታ ነው። አሁንም ማደግ አለበት። ከነበርንበት አንጻር ግን ያሉ ኢንዱስትሪዎቻችን 61 ፐርሰንት የማምረት አቅማቸው ተሻሽሏል። በዚህ ዓመት ብቻ ከሀምሳ አምስት በላይ ፋብሪካዎች አዳዲስ ፋብሪካዎች ስራ ጀምረዋል። ከመቶ ሀያ በላይ አዳዲስ ፋብሪካዎች ደግሞ ፍቃድ አዲስ ፍቃድ አወጥተዋል። ይህ ተደማምሮ ሲታይ ኢንዱስትሪው ልክ እንደ ግብር ነው። በዚህ ዓመት የተቀመጠለትን ግብ እንደሚያሳካ ሙሉ እምነት አለ። በቀጣይ ይህንን ስኬት ማጠናከር ከተቻለ ኢትዮጵያ በተያዘው በጀት ዓመት ከ8 ነጥብ 4 በመቶ በላይ ኢኮኖሚ እድገት ታስመዘግባለች ብለዋል የኢፌድሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ።